እንዴት አመሻችሁ ለዚህ ሰዓት ስላደረሰን እግዚአብሔር ይመስገን ስለሰበሰበን እኔ መመስከር የምፈልገው ሁለት ነገር ነው ደክሟቸዋል ይቁም እንቀጥላል አይደል እሺ እኔ መመስከር ምፈልገው የእመቤታችንን ድንቅ ታምርና የቅዱስ ገብርኤል በቅርብና በሩቅ ያደረገልኝ ነው የማሳከረው የእመቤታችን ቅድስት ድንግል ማርያም ስቡሯ ማርያም ሄደን ነበረ። የዛሬ አምስት ዓመት ከኮረናው በፊት ማለት ነው። ከዚያ ቅባ ቅዱስም ቅቤ እምነት ሙሉ ነበረን እና አንድ ጓደኛ አለች ሙስሊም እና እሷ በአጋጣሚ ከባለው ጋር ችግር ነበር እና ከልጇ ጋር ሆነን እንጸለያለን። እግዚአብሔር ዘር እንዲሰጣት ልጅ እንድትወልድ ሁለተኛ ማለት ነው ስንጸልይ፣ ጽንሱ እንደመያዝ ያለ በኋላ ሐኪም ቤትም ስትሄድ ሉዝ እንደሚያደርግ ነገራት ማለት ነው። አሁን ሐኪም ቤት ስትመለስ ነይ እመቤቴ ታምር ነይ አልኩና ከፈትኩና ይሄ ማህፀኗን አካባቢ ቅባ ቅዱሱን ቀባዋት፣ ይህንን ዘር እግዚአብሔር ይባረከዋል ልጅ ይሆናል ብዬ ያልኳት፣ በዛም ጽንስ ሆነ። ከዛ በኋላ ከተረገዘ በኋላ ሁልጊዜ ጊዜ ኪዳንና ቅዳሴ ላይ በጣም ጸልይ ነበር እግዚአብሔር ሴት ልጅ እንዳያደርጋት። ምክንያቱም እሷ ሙስሊም ስለሆነች ስለ ክርስትና አታውቅም። አባቷ ወቅት ኦርቶዶክስ ነው የልጅቷ ማለት ነው። ስለዚህ ስንጸልይ፣ በቃ ዶክተሩ ምን አላት? አቶልጅም ብሏት ነበር ደሞ ልክ የሚያደርግ ነው እንጂ ጽንስ አይሆንም ብሏት ነበር። የመቤቴ ታምር ቆንጆ የምታምር ሴት ልጅ ሰጠቻት። እና ደስ ብሎኛል። ክርስትናውን አንስቻለሁ። ከዛ ውጭ ደግሞ አሁን በቅርብ የተደረገልኝ ልጄ ነው። ቅዱስ ገብርኤል ያደረገልኝ ታምር፣ ልጄ አሁን የአመቱ ስላሴ አልነበረም ጥር፣ ከዛ ከሱ እንትን ላይ ይሄ ፊቱ እንደዚህ ዞር ሙሉ ለሙሉ ማለት ነው። እና ዝክሩን ዘክር ስለነበረ ቴንሽን አልሰጠውትም፣ እንደ ምጭ ነው ብዬ ያበጠው ብዬ ለካ እሱም አልተናገረም። እና በጣም እንትን ብሏል። ምግብ ሲበላ ራሱ ይፈስበታል። ከዛ ቅዱስ ገብርኤል ሄደን ምንድን ነበረ ቦታ ንቡ ገብርኤል ሄደን፣ አይደለም ቆይ ፈጭ ገብርኤል ሄደን ቀጥታ እዛ መጠመቅ አልቅሼ፣ ለመንኩት፣ ጸለይኩኝ መጠመቅ ጀመረ። ከዛ በኋላ ቀስ በቀስ ወደ ቦታው እየተመለሰ መጣ። ከዛ ሚካኤል ተጠመቀ፣ ሁሉም ቦታ እየወሰድኩኝ አስጠመቅኩት። አሁን እግዚአብሔር ይመስገን ወደ ቦታው ተመልሶ ጥሩ ላይ ነው። አይኑ እይታ ራሱ ይሄ እንዲህ አይገጠንም ተከፍቶን የቀረው እግዚአብሔር ይመስገን። ገብርኤል ለኔ ይህንን ተአምር አድርጎልኛል። አመስግኖልኝ አመሰግናለን።